ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥቅምት 24 2018 ዓ ምት የምሽት ዜናዎችን ይዘንላችሁ ቀርበናል። እባካችሁ ልጆቻችሁን ግቡ በሏቸው ሲሉ በፋኖ የተሸነፉት የአብይ አህመድ ዙፋን ጠባቂ ጀኔራሎች ለአማራ ህዝብ ጥሪ አቅርበዋል። አዲስ የተዋቀረው ኮር አካል የሆኑት ቀኝ አዝማች ተበጀ ወርቁና አንሻ ክፍለ ጦር የዋድላ ወረዳ ዋና ከተማ የሆነችውን ኮንን ተቆጣጥረዋል። ዝርዝሪያ ወደ ግንባር መረጃዎችን ይዘናል። በወሎ ቀጠና ያሉ የፋኖ ኃይሎች በሙሉ ወደ አንዳ ደረጃጀት ገብተዋል፣ ሲሉ አፋብሃ የደጋው መብረቅ ኮር አመራሮች ለሮሃ ተናግረዋል። ሰሙታላችሁ።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 እባካችሁ ልጆቻችሁን ግቡ በሏቸው ሲሉ በፋኖ የተሸነፉት የአብይ አህመድ ዙፋን ጠባቂ ጀነራሎች ለአማራ ህዝብ ጥሪ አቀረቡ። ከጀኔራል አሰፋ ቸኮል እስከ ጀኔራል አድማሶ አለሙ፣ ከጀኔራል ሻምበል ፈረደ እስከ ጀኔራል ዘውዱ ሰጣርጌ፣ ከኮረኔል ጣሂር እስከ ኮረኔል ካሳ ደምሌ ለሁለት ዓመት ከስድስት ወራቶች ባካችሁ ልጆቻችሁን ግቡ በሏቸው የሚለው የአገዛዙ ተማጽኖ ዛሬም በተለያዩ ከተሞችና የስብሰባ አዳራሾች ተጠናክሮ ቀጥለዋል። ከቀድሞ ምስራቅ አማራ ፋኖ የአሁኑ ሚኒሊክ እዝ የህልውና የት ትጥቅ ትግሉን ከጀመረበት ሚያዝያ 1 2015 ዓ ም ጀምሮ ባለፉት ሁለት ዓመት ከስድስት ወራቶች በራያ ቆቦ ከተማ በወልዲያ በመርሳ በኦርጌሳ በውጫሌ በሐይቅ በላሊበላ በሙጃ በጋሸና በኮን በደላንታ በአማራ ሳይንት በመካነ ሰላም በወግዲ በወረኢሉ እንዲሁም በደሴና ኮምቦልቻ ብሎ በስም ባልተጠቀሱ የቤተ አማራ ከተሞች የብልጽግና አገዛዝ ወዳደር ጀኔራሎች ያለማቋረጥ ህዝብ በአዳራሽ እየሰበሰቡ እባካችሁ ልጆቻችሁን ግቡ በሏቸው የሚለው ተማጽኖ ዛሬም ተጠናክሮ ቀጥሏል። ጥቂት የነፍስ ወከፍና የቡድን መሳሪያዎች እንዲሁም በተበታተነ አደረጃጀት የተጀመረው የፋኖ የህልውና ተጋድሎ ዛሬ ላይ እስከ መካናይዝድ ታጥቆና መሪ ድርጅት እስከ መፍጠር ደርሶ ከመካናይዝድ እስከ ጀትና ድሮን የታጠቀውን ፋሽስቱን የብልጽግና አገዛዝ የውድቀት ዋዜማ ላይ አድርሶታል። በዚህ ዓለም አቀፉን ማህበረሰብ ሳይቀር ያስደመመ የፋኖ የህልውና ትግል በሁለት ዓመት ከስድስት ወራቶች አጭር የሚባል የትግል ጊዜ ውስጥ የብዙ ሚሊዮን ዶላር ግዙፍ ፕሮጀክቶችን አጥፎና አገር ተሽጦ ውጊያ እያደረገ ያለውን የብልጽግና አገዛዝ አሽመድምዶ በውድቀት ዋዜማ እንዲገኝ ባደረገበት ትግል ብዙ ሁነቶች እየተስተናገዱ ይገኛሉ። በዚህም ለሀገር ሉዓላዊነትና ለህዝብ ቅድሚያ ከመስጠት ይልቅ ለሆዳቸው አድረው ለአገር አፍራሹ የብልጽግና አገዛዝ እያጎበደዱ የራሳቸው ህዝብ ላይ ሞርተርና፣ ታንክ፣ መድፍና ቢኤም እንዲሁም ጀትና ድሮን ተጠቅመው ዘር ማጥፋት እየፈጸሙ ያሉ ሴሰኛና ሙሰኛ ጀኔራሎች የፋኖን ክንድ መቋቋም አቅቷቸው በተመሳሳይ ለሆዳቸው ያደሩ ምዕመናኖቻቸውን እያስጨፈጨፉ ያሉ የሃይማኖት አባቶችንና ህዝብ በአዳራሽ አስገድደው እየሰበሰቡ እባካችሁ ልጆቻችሁን ግቡ በሏቸው እያሉ እየተማጸኑ ይገኛሉ። ስለሆነም የአብይ አህመድ ዙፋን ጠባቂ ጀኔራሎች ሆይ፣ ዛሬም ጊዜው አልረፈደምና በአዳራሽ አስገድዳችሁ ህዝብ እየሰበሰባችሁ ሁለት አመት ጨርሳችሁ ሶስተኛ አመት ልትደፍኑ የደረሳችሁበትን ተማጽኖ ወደ አምላካችሁ አብይ አህመድ በመዞር ያለው አልበቃ ብሎት ሌላ አዲስ ጦርነት ሊጀምርና ሌላ እልቂት ሊያመጣ ስለሆነ ስልጣኑን ለህዝብ እንዲያስረክብ ጫና እንድታደርጉ ልናስታውሳችሁ ማለታችሁን እንወዳለን። የአብይ አህመድን አገዛዝ በየትኛውም መንገድ ልታተርፉት እንደማትችሉ ተረድታችሁ፣ በተለይ የአማራ ተወላጅና አገር ወዳድ የሆናችሁ የስርዓቱ ቅጥረኛ ጀኔራሎች ወደ ህዝብ መተኮስ አቁማችሁ፣ ወደ እውነተኛው የህዝብ ተቋም ወደ ፋኖ እንድትቀላቀሉና እጅ እንድትሰጡ ጥሪ እናቀርባለን። በመጨረሻም እስከ መጨረሻው የነፍሳችን ህቅታ እንደምንታገላችሁና ጉዟችን መዳረሻ የአማራ ህዝብ የህልውና ትግል ድልና ነጻነት መሆኑን እየገለጽን እናንተም የመጨረሻውን ጥሪ ሰምታችሁ እየላካችሁ እንደምታስደመስ ሱትና እንደምታስማርኩት ሰራዊታችሁ ከመሆናችሁ በፊት ውግንናችሁን ለሀገር አፍራሽ ግለሰብ ሳይሆን ለሀገርና ለህዝብ ይሁን መልእክታችን ነው። አዲስ የተዋቀረው ኮር አካል የሆኑት ቀኛዝማች ተበጀ ወርቁና አንሻ ክፍለ ጦር የዋድላ ወረዳ ዋና ከተማ የሆነችውን ኮንን ተቆጣጠሩ። የአገዛዙ ሰራዊት በሰሜን ወሎ ዋድላ ወረዳ ኮን ከተማ በዙ 23 በሞርተርና በመድፍ ታግዞ ከረፋዱ 3 ሰዓት እስከ 11 ሰዓት የዘለቀ ውጊያ ቢያደርግም ፋኖዎች ምንም አይነት የምድር ኃይል ሳያስቆማቸው የአገዛዙን ምሽግ ሰብረው በመግባት ለቁጥር የሚታክት ሰራዊትን ሙትና ቁስለኛ በማድረግ የዋድላ ወረዳ ዋና ከተማ የሆነችውን ኮን ከተማን ተቆጣጥረዋል። ሰማይ ነጥፍ የድል ጅረትን ለጆሮ እያሰሙ ብርቱ ክንዳቸውን በአገዛዙ ሰራዊት ላይ እያሳረፉ የሚገኙት ፋኖች የብልጽግናን ስርዓት እምሽክ ድቅቅ በማድረግ የማያዳግም የድምሰሳ እርምጃ ወስደዋል። አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረክ ኮር የአንሻ ክፍለ ጦርና የቀኝ አዝማች ተበጀ ወርቁ ክፍለ ጦር በጋራ በመሆን ይቀራችሁ የማይባል ድልን ተቀናጅተዋል። አንሻ ክፍለ ጦርና ቀኝ አዝማች ተበጀ ወርቁ ክፍለ ጦሮች ሁለት የአንድ ሳንቲም ገጽታ ሆነው በአገዛዙ ኃይል ላይ ነደድ እሳት ጭረው አመድ እስኪሆን እስካሁን ድረስ አቃጥለውታል። ከጋሸና አጥር ግቢ እስከ ኮን እየከነፉ የብልጽግናን ሰራዊት እያንኮታኮቱ የሚገኙት ግስላዎቹ በዛሬው እለት ዋድላ ወረዳ ኮን ከተማ ድረስ ዘልቀው የሽመልስ አብድሳን ስጋ ቅልቦች የአሞራ ሲሳይ አድርገዋቸዋል። በርካታ ሰራዊት የተደመሰሰበትና ቁስለኛ የሆነበት የብልጽግና ሰራዊት ሙትና ቁስለኛው በአይሱዙ መኪና ወደ ጋሸና ከተማ ሲያግዝ ውሏል። የደጋው መብረቅ ኮር ከመመስረቱ ጀምሮ ለአማራ ህዝብ የህልውና ትግል የማይነጥፍ ብስራትን በድል ቀለም ከታሪክ ኑባሬ እየከተበ ይገኛል። ይህ እንዲህ እንዳለ የደጋው መብረቅ ኮር ጽናት ክፍለ ጦር ዛሬ ጥቅምት 24 2018 ዓ ም ወገል ጤና ከተማ የአገዛዙ ሰራዊት ካምፕ ድረስ ዘልቀው የብርሃኑ ጁላን ሰራዊት ሙትና ቁስለኛ አድርገውታል። የደጋው መብረቅ ኮር ከተመሰረተበት ዕለት አንስቶ በጥላት ላይ ከፍተኛ ጥቃትንና የሞራል ውድቀትን ባሉት የአናብስት ክፍለ ጦር ስብስቦች እያደረሱበት ሲገኙ፣ በዛሬው ዕለት ከሁለት በላይ የአገዛዙ ሰራዊት በካምፓቸው ውስጥ እስከ ወዲያኛው የተሸኙ ሲሆን በርካቶች ደግሞ ከባድ ቁስለኛ ስለኛ ማድረግ ተችሏል። በሌላ በኩል አፋብሀ ቴዎድሮስ እዝ አንደኛ ክፍለ ጦር ኮሮኔል ታደሰ ሙሉነ ብርጌድ ጀግኖቹ ጊዮን ሻለቃ አባላት መራዊ ከተማ ላይ ባካሄዱት ድንገተኛ ኦፕሬሽን በአገዛዙ ካምፕ ላይ ከባድ ውድመት ማድረስ ችለዋል። በውጊያውም አንድ አብራራው የጦር መሳሪያ መማረክ የተቻለ ሲሆን ስምንት የስርዓቱ ቅጥረኛ ሲደመሰሱ ከአስር በላይ ከባድና ቀላል ቁስለኛ ማድረግ ተችሏል። በሌላኛው በኩል ደግሞ ከመራዊ ከተማ በቆጋ በኩል ወደ ሐሙሲት ሲተለተል የነበረውን ሰራዊት በብርጌዱ የቶር ዋሪ አባላትና ባበረ የማምሻለቅ አባላት በተደረገ ደፈጣ ገና ሳይተኮስበት እግሬ አውጪኝ ብሎ ወደ መጣበት መመለሱ ታውቋል። በወሎ ቀጠና ያሉ የፋኖ ኃይሎች በሙሉ ወደ አንድ አደረጃጀት ገብተዋል ሲሉ የአፋ ባሀ የደጋው መብረቅ ኮር አመራሮች ተናገሩ። የኮሩን ወደ አፋ ባሀ መዋሃድና አንድ ጠንካራ ኮር መመስረቱን አስመልክቶ የኮሩና የሚኒሊክ እዝ አመራሮች ማብራሪያ ሰጥተዋል። የኮሩ የህዝብ ግንኙነት ኃላፊ አርበኛ መምህር መኩሪያ አጋዡ ኮሩን ለመመስረት በርካታ ውጣ ውረዶችን ማለፋቸውን ተናግረዋል። ኮሩ በአምስት ክፍለ ጦሮች ተዋህዶ ተመስርቷል ብሏል። ይህ ኮር የተመሰረተው ከብዙ ውጣውረዶች እና ብዙ ሀይሎችን ከመሰብሰብ የተነሳ ብዙ ውጣውረዶችን ወጥተናል። እነዚህ ውጣውረዶችን ከመውጣታችን ከወገንም ሆነ ከጠላትም ብዙ ፈተናዎችን እና ብዙ መከራዎችን አልፈን ለዚህ በቅተናል። እንግዲህ እንኳን ደስ አለን ብዬ ሩ የተመሰረተው በትላንትና ዕለት ይፋ እንዳደረግ ነው አምስት ክፍለ ጦሮችን ያጀበ ሲሆን ከአምስቱ ክፍለ ጦሮች መካከል ላይ ያው የሰው ኃይሉንም መሬት ወርዶ የሚያው ወታደራዊ መዋቅሩ ወርዶ ስለሚያው ያኛውን ሁላችሁም የምታዩት ይሆናል። ስለዚህ ኮሩ የተመሰረተው አምስት ክፍለ ጦሮች ናቸው። ከአምስቱ ክፍለ ጦሮች መካከል አንደኛው ጽናት ነው። ሁለተኛው የደጋው መብረቅ የፊቱ አሁን ደግሞ ደጀን ተብሎ የተሰየመው፣ ሶስተኛው ደግሞ አንሻ ሰሂድ ክፍለ ጦርና ሻለቃ ቀኝ አዝማች ተብጀ እንዲሁም ሌሎችም ሻለቃዎች በሻለቃ ደረጃ የሆኑትን አዋቅረን በብዙ ሀሳቦችን ተጋጭተን ምን ብለን ወደ አንድነት አምጥጠናል አሁን በአሪፉ ጠላት የምንቀመጣበት ደረጃ ላይ እንደርሳለን ብዬ አምናለሁ የኮሩ ሚዲያና ኮሚኒኬሽን ሀላፊ ፋኖ እሸቱ አባተ አንድነቱ በጠላት ላይ ያለን ምልከታ አንድ ወጥ እንዲሆን ያደርጋል ይህም ለአማራ ህዝብ ብስራት ነው ሲል ገልጿል አመሰግናለሁ ፋኖ እሸቱ አባተ ነኝ የሚዲያና ኮሚኒኬሽን ሀላፊ የኮሩ ሀላፊ እና በዚህ በተመሰረተው ኮር እና ወደ አፋባ ደረጃጀት ውስጥ በመግባታችን ትልቅ እድል ነው ያለው እንደ አማራ ማህበረሰብ። የአማራን ማህበረሰብ የህልውና ጊዜ የሚታደግና የአማራን ማህበረሰብ የህልውና ጊዜ የሚያሳጥር ነው። አንድ የፖለቲካ ማዕከል እንዲኖረው አንድ የፖለቲካ ስበት ማዕከል እንዲኖረው ያደርጋል። ሌላው በጥላት ላይ ያለን ምልከታ አንድ እስትንፋስ፣ አንድ ልብ፣ አንድ ትኩረት እንዲኖረው ያደርጋል። ትልቅ ኢሹ ነው። ይሄ ለአማራ ህዝብ ትልቅ ብስራትም ነው። ምክንያቱም እስካሁን ድረስ በሁለትዮሽ የሚሆን በመከፋፈል ጎራ ይህን ያህል ሁለት ዓመት ከምናምን አካባቢ ላይ እየተጓዝንበት እንቅፋት እንጂ ለትግሉ የሚያሳልፍ ነገር አልነበረም። ከዚህን አንጻር ስናየው እንደ ሚዲያም አንድ የሚዲያ ማዕከል የሚኖረን እና በጥላታችን ላይ አንድ አይነት እስትንፋስ ተንፍሰን አንድ አይነት የትግል አላማ እንዲኖረን የሚያደርግ ነው እና በጣም እጅግ ደስ የሚልና አመርቂ የሆነ ውጤት ነው። አመሰግናለሁ። የኮሩ ምክትል ሰብሳቢና የፖለቲካ ኃላፊ አርበኛ ብርሃን አረጋ፣ ይህ ጊዜ ስንናፍቀው የነበረ እና ብዙ የደከምንበት ነው፣ ብዙ የተበታተኑ ሀይሎችንም ያሰባሰብንበት ነው ሲል ገልጾታል። ለአማራ ሕዝብም ትልቅ ተስፋ ነው። የተሰው ወንድሞቻችን አላማ ለማሳካት ቃል የገባንበት ነው ሲል አርበኛው ገልጸዋል። በወሎ ቀጠና ያሉ ሁሉም የፋኖ ሀይሎች ወደ አንድ አደረጃጀት መጥተዋል ሲልም አመራሩ ተናግሯል። እውነት ለመናገር ይሄንን ጊዜ እጅግ በጣም እጅጉ ስንናፍቀው የነበረ ስናፉቀው የነበረ ብዙ የለፋንበት፣ ብዙ የወጣንበት፣ የወረድንበት አጠቃላይ እንደ ቀጠናም ብዙ ሀይሎችን ያሰባሰብንበት ከዚህ ቀደም በተበታተነ ሁኔታ የትግል መስመር ሁሉ ጠፍቶባቸው ሲዳክሩ የነበሩ ሀይላትን ሁሉ ያሰባሰብንበት ሁኔታ ነው ያለው እና እጅግ በጣም ደስ የሚል ስብስብ ለአማራ ህዝብም ተስፋ የሆነ ከኋላ ለጣልናቸውም ለተሰዉት ወንድሞቻችን ለቆሰሉት ወንድሞቻችንን አላማ ለማሳካት ቃል የተገባባንበት ከፊትም ደግሞ ትልቁን የአማራ ህዝብ የወጣንበትን አላማና ግቦች የምናሳካበትን አንዱን ምዕራፍ የጀመርንበት ብለን ነው የምናስበው። እውነት ለመናገር ለባለፉት ሶስት የክረምት ወራት ማለት ይቻላል ብዙ ውጣ ውረዶች ብዙ መስዋዕትነቶች የከፈልን ብንሆንም በአንድ አደረጃጀት የአማራ ፋኖ አለመታገሉ እጅግ በጣም ብዙ ዋጋ ሲያስከፍለን የነበረ መሆኑ የአደባባይ ሐቅ ነው እና አሁን ላይ እንደወሎ ተምሳሌት የሚሆን ለአማራ ፋኖ እንዲሁም ለአማራ ህዝብ አጠቃላይ ለትግሉ ደጋፊም ለቀና የኢትዮጵያንም ምሳሌ የሚሆንን ተግባር ፈጽመናል። አጠቃላይ በወሎ ደረጃ ያሉ ሀይሎች ወደ አንድ ማዕቀፍ፣ ወደ አንድ አደረጃጀት ገብተዋል። በአሁኑ አደረጃጀት ማለት በአፋባ ምስራቅ አማራ ቀጠና ምንልክዝ ስር ተካተናል። የተካተትንበትም እጅግ በጣም ወሳኝ ምክንያቶች አንደኛ የትግል መስመር የትግል መስመራችንን በደንብ በመመርመር የወጣለትን ዓላማ እና ግቦች በመገንዘብ የአማራን ህዝብ ተቀዳሚ ፍላጎትና ጥቅሞችን በማስቀደም ታሪካዊ ውሳኔ፣ ፈንጅ የረገጠ ውሳኔ። እጅግ በጣም ብዙ ኃይላቶች አሉ፣ የአማራ ፋኖን ትግል ለመጥለፍ የአማራ ፋኖን ትግል ወይም የአማራ ህዝብን ትግል ወዳልሆነ አቅጣጫ ለመውሰድ የሚዳዱ እጅግ በጣም የተደበላለቀ እና ግልጽ ያልሆኑ ፍላጎት ያላቸው ኃይሎች ቢኖሩም እነዛን ኃይሎች በማሸነፍ እነዛን ኃይሎች ሰብሮ በመውጣት የነዛን ኃይሎች ወጥመድ በደንብ ጠንቅቆ በመረዳት እና ሰራዊቱንም ሙሉ በሙሉ በማሳመን ሰራዊቱን የሰራዊቱን ስነልቦናና እይታ በመቀየር ታሪካዊ ውሳኔ እንዲወስን ታሪካዊ ኃላፊነቱን እንዲወጣ አድርገናል። በዚህም እጅግ በጣም ኩራት ይሰማናል። እንደ የደገው መምረክ እኮ ዝሮ ዝሮ በአንድም በሌላም የአማራ ፋኖ የወጣባቸው የትግል ግቦች አሉ። የወጣባቸው መነሻ ምክንያቶች አሉ። እኛ ለአማራ ሕዝብ ታምነን ለአማራ ሕዝብ ራሳችንን ክደን ለአማራ ሕዝብ መንነን ድንጋይ ተንተረሰን የምናድረው በጥርኝ ቆሎ የምናድረው ምክንያቶች ግቦች ስላሉ ምናልባት የመጀመሪያው ግባችን የነበረው ወይም የሆነው የአማራ ህዝብ ለዘመናት ላለፉት ግማሽ ምዕተ ዓመትና ከዛ በላይ ሲፈጸምበት የነበረው ስርዓታዊና መዋቅራዊ የሆነ ጭፍጨፋን ለማስቆም እና በዘለቂታዊነት የአማራ ህዝብን ከህልውና አደጋ ፈንቅሎ ለማስወጣት፣ ለዘመናት በአማራ ህዝብ ላይ የተጫነውን የጭቆና ቀንበር ለማላቀቅ ስለሆነ ይህን ለማድረግ ደግሞ የአማራ ፋኖ በየትኛውም ቀጠና የሚገኝ በየትኛውም የኢትዮጵያ ወይም የአማራ አዝመርስቲ የሚገኝ የአማራ ፋኖ አንድ መሆን መቻል አለበት። የትግል መስመሩን ማስተካከል መቻል አለበት። የትግል አይዲዮሎጂ የአማራ ህዝብን ትግል፣ ጀግኖች የቀበርንበትን ትግል የትግል መስመር ወይም አይዲዮሎጂ መቀየስ መቻል አለበት ብለን ስለምናምን እና አንድነት ወሳኝ ስለሆነ የአማራ ህዝብ የማሸነፊያ ቁልፉ ያለው የማሸነፊያ መንገዱ ያለው የማሸነፊያ ሮድማፕ ያለው አንድነት ላይ ስለሆነ አንድነትን መርጠን የወጣንበትን ዓላማና ግብ አስቀድመን ከምንም በላይ ደግሞ የህዝባችንን ፍላጎት አስቀድመን አንድነት መርጠናልና ቀደም ሲል የአማራ ፋኖ ወሎ ቤተ አማራ ጠቅላይ ግዛት እዝ አመራሮች ከአፋብሀ ምስራቅ አማራ ቀጠና ሚኒሊክ እዝ አመራሮች ጋር በአማራ ህዝብ የትግል መስመር መዳረሻ ዓላማና መዋቅራዊ የግንኙነት መስመር የትብብርና የአጋርነት ማዕቀፍ ላይ ባደረጉት ተከታታይ ጥብቅ ውይይት በኋላ እዚህ ቀደም የነበሩ ቅሬታዎችን በወንድማዊ ይቅርታ ዘግተው አንድነት እንደመሰረቱ ባወጡት መግለጫ ማሳወቃቸውን መዘገባችን አይዘነጋም። በአገዛዙ በግፍ ጡታቸው ለተቆረጠውና ቆዳቸው ለተገፈፈው ኦርቶዶክሳውያን ታዳጊዎች በካናዳ ጸሎተ ፍትሐት ተደረገላቸው። በግፍ ጡታቸው ለተቆረጠውና ቆዳቸው ለተገፈፈው የአማራ ታዳጊ ወጣቶች የሰማዕታት መታሰቢያ ቀን ጸሎተ ፍትሐት ለንደን ደብረ ሀይል ቁልቢ ቅዱስ ገብርኤል ቤተ ክርስቲያን ጥቅምት 23 2018 ዓ ም ተከናውኗል። በጸሎተ ፍትሐቱም የተሰዉትን ታዳጊ ወጣቶች በነ አብርሃምና በነ ይስሐቅ በነ ያዕቆብና በቅዱሳን ቦታ እንዲያሳርፋቸው ጸሎት ተደርጓል። እነዚህ ጸሎተ ፍታት የተደረገላቸውና በግፍ የተገደሉት ወጣት ሴቶች የዓለም ዋሴ፣ ትዕግስት፣ ወዳጅ፣ መቅደስ ተስፋይና ቃል ኪዳን ናቸው። በተጨማሪም በአርሲ ክፍለ ሀገር በግፍ የተገደሉት የኦርቶዶክሳውያን ነብሳቸው በሰላም እንድታርፍ ጸሎት ተደርገዋል። ዘመኑ የጨለማና የከፋ መሆኑን የተነሳ ሲሆን ሁሉም ሕዝብ ወደ ፈጣሪ መጠጋት እንዳለበት ጠይቀዋል። እንግዲህ አገራችን ሰላም ሁላችንም ኢትዮጵያዊነት ከፍ የምናደርግበት፣ ሞት የሚወገድበት፣ ጥላቻ የሚጠፋበት የሰላም ዘመን መድኃኒዓለም ያምጣልን። የከባድ ዘመን ነው እና በእውነት እናንተ ልጅ በዚህ ችግር ጊዜ ያልቆመ አባት አባት ይባላል? ወገኖች አይደል አይደል? ይሄ የጨለማ ዘመን ሰው ሲሞት ለመናገር እንኳን አንደበት የሚታሰርበት። የሚቀረው ስልጣን አይደል የሚቀረው ገንዘብ ነው የሚቀረው አይደል ማለት ነው። ይሄ ሲኖዶ ስራ ነበር ሲኖዶሱ መሳት የነበረበት ግን ሲኖዶሱ እንግዲህ ምን እንዳሰባላከ ገንዘብ በመሰብሰብ እንጂ ለመንጋው መታረድ ማለት ደንታ አይደለም፣ አታ ስለዚህ ወገኖችን ይሄንን ዘመን እግዚአብሔር አሳልፎ አባቶቻችን ለመንጋው ዋጋ እንደከፍል ዋጋ የሚከፍሉ አባቶቻችን መድኃኒዓለም እነሱን ያምጣልን። ይሄ ዘመን አልፎ መቼም ሞት ይሞታል። ነገር ግን ሰው በቁም አጥቶ አይቆረጥም። ይሄ ስንናገር ምክንያቱም ምክንያት እውነቱ ኦሆ እውነቱን እውነት ማለት ያለብን እኛ አይደል። የሃይማኖት አባት እውነት የማይናገር ከሆነ ትክክለኛ ዳ ተገደለ፣ ፍርድ ጎደለ ብሎ የማይናገር ከሆነ አባት አይደለም ማለት አይደል። ታስታውሰላችሁ አሁን ጴጥሮስ ፒያሳ ሀገራችን ላይ በግፈኞች በጦር ተደብደው ወይ ደግሞ በመሳሪያ ተደብደው ሲገደሉ ሰርቀው አይደለም እውነት ተናግረው ነው። ድሀ ተበደለ ፍርድ ጎደለ ማለት ስለተናገሩ ነው አጥኝ የከፈሉት። ስለዚህ ዋጋ የሚከፍል አባት ያስፈልጋል። መናን እያለቁ ነው በእውነት በዚህ ዘመን ጡት የሚቆረጥበት ዘመን፣ ቆዳ የሚገፈፍበት ዘመን ይህ ዘመን። ወገኖቹ ዝም ብለናል እኮ አይገባም። ግዴታ የግል የቤተሰብ ሁኔታ መፈጠር የለበትም። ሁሉም ወገን ነው አይደለም ማለት። ስለዚህ በእውነት በጣም ያሳዝናል። እኛ እዚያ ቦታ ቢኖርስ፣ እኛ ቢኖርስ እና ስለዚህ ይሄ ዘመን ያልፋል። ነገር ግን ሁላችንም በጸሎት እግዚአብሔር እንጠይቅ። እግዚአብሔር ቋጠሮ ይፈታል። ፈሮንም ከእስራኤላውያን ወይም ደግሞ ከግብፃውያን ላይ አስወግዱ ያን ሁሉ ህዝብና ደም ያፈሰሰውን አስወግዶ ለወገኑ ቤዛ የሆነ መሪ ተሰጣቸው ለህዝባችን ቤዛ የሆነ መሪ መዳን ያለ ይሄ ብልጽግና ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ብርሃኑ ጁላ ህወሃት ውጊያ ሊከፍት ተዘጋጅቷል አሉ። ህወሃት የብልጽግናው አገዛዝ ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ከሶ የዓለም አቀፉ ማህበረሰብ ይህንን እንቅስቃሴ እንዲያስቆም አሳስበዋል። ህወሃት በፕሪቶሪያ ስምምነት አማካኝነት መፈጸም የነበረባቸው ተግባራት ተፈጻሚ ያለመሆናቸውን በመግለጫው አንስተዋል። መግለጫው በሁለት አመቱ ደማፋሳሽ ጦርነት ወቅት የትግራይ ህዝብ ጭፍጨፋ፣ ጾታዊ ጥቃት፣ መፈናቀል እንዲሁም ንብረት ዘረፋና ውድመት እንደተፈጸመበት ገልጿል። ይህንን ጉዳት ያስከተለውን ውጊያ ለማስቆም ከሶስት አመት በፊት የፕሪቶሪያ ስምምነት መፈረሙን ያስታወሰው ህዋት፣ ይሁን እንጂ ጦርነቱ በዝምታ ከሚካሄድ ዘር ማጥፋት ጋር ቀጥሎ አምስት አመታት ተቆጥረዋል ብለዋል። አጠቃላይ የፕሪቶሪያ ስምምነት እንደተጠበቀው ውጤት ሳያመጣ ሶስት ዓመታትን ደፍኗል ያለው ህዋት፣ ለዚህም ብልጽግናንና በስምምነቱ ሂደት የተሳተፉ አካላትን ወቅሰዋል። መግለጫው ብልጽግና ፕሪቶሪያ ላይ የተስማማበትን ስምምነት መፈጸም አለመቻሉ እንደ አንድ ምክንያት ጠቅሷል። አደራዳሪ ሀገራት አህጉራዊ ተቋማትና ግለሰቦች ስምምነቱ በተፈጸመበት መንፈስና ተግባራዊ መሆን በጀመረበት ፍጥነት እንዲሄድ መከታተል ላይ ያሳዩት መዘናጋትም ለስምምነቱ በተሟላ ሁኔታ አለመፈጸም አስተዋጽኦ ማድረጉንም አንስተዋል። ህዋት የፌዴራል መንግስት የተጣሉበትን ግዴታዎች ካለመፈጸም ባሻገር ስምምነቱን የሚጥሱ ተግባራት ላይ ተጠምዶ እንደሚገኝ በመግለጽ ከሷል። በትግራይ ህዝብና ብሔራዊ ተቋማቱ ላይ ተከታታይ የፕሮፓጋንዳ ዘመቻ እንዲሁም ስም ማጥፋት ማቅረባት ማካሄድ ህዋት በፌዴራል መንግስት ተፈጽመዋል ያላቸው ተግባራት ናቸው። የፌዴራል መንግስት ታጣቂዎች በመመልመል በማሰልጠንና በማደራጀት የትግራይ ህዝብ እርስ በርሱ እንዲዋጋ እየሰራ ነው ሲልም ከሷል። ከዚህም አልፎ የፕሪቶሪያ ስምምነትን የሚያፈርስና ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ በማድረግ ላይ ይገኛል በማለት የአብይ አገዛዝ ላይ ውንጀላውን አቅርበዋል። ህወት የፌዴራል መንግስት ሌላ ዙር ጦርነት ለመክፈት የሚያደርገውን እንቅስቃሴ በሁሉም መልክ በጣም የከፋ ጉዳት እንደሚያስከትል በመጥቀስ አስጠንቅቋል። ብልጽግና በጦርነት የሚሟላ ፍላጎትም ሆነ የሚፈታ ልዩነት እንደሌለ አውቆ የፕሪቶሪያ ስምምነት እንዲፈጸም ኃላፊነቱን እንዲወጣና ፖለቲካዊ ንግግርን እንደ መፍትሄ እንዲወስድም አሳስበዋል። በተመሳሳይ ጥቅምት 24 የአገዛዙ ሰራዊት የተጠቃንበት ቀን በማለት እያከበረ ነው። የአገዛዙ ጦር አዛዥ ብርሃኑ ጁላ በዚህ ወቅት ባደረጉት ንግግር ህወሃት በፕሪቶሪያ የሰላም ስምምነት የተገኘውን አንጻራዊ ሰላም ከማስጠበቅ ይልቅ ዳግም ለሌላ እልቂት እየተዘጋጀና የጦርነት ነጋሪት እየጎሰመ ይገኛል